ትናንትናው ቀን አሳዛኝና ልብ የሚነካ የፍቅር ወይንም ደግሞ የትዳር ገጠመኝ ልበለው፣ ወይም ደግሞ መለያየት ልበለው፣ ምን ልበለው ቤተሰብ በጣም ያዘንኩት ቀ የሆነ ልብ የሚነካ ነገር ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የመዓዚ የመሪዋ ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። የኔ ምርጦች፣ የኔ ምርጥ ምርጦች አብርሽ በጣም ነው የታመመው። በጣም ተጎድተዋል፣ አዝነዋል። ያንን የመሰለ ልጅ ትናንትና ሳየው ብስ ቁልቁል ልብሎ በሁለት ቀን በሶስት ቀን አሳዘነኝ። በቃ ልቤ ነካኝ። ጓደኞቹ እንዴት መልካም ጓደኞች አሉት መሰላችሁ! አቤላ ብሩኬ ፈትፍቶ የሚያመጣ ደግሞ ጓደኛ ይስጣችሁ። ስትታመሙ፣ ስትጨነቁ ፍትፍት እየፈተፈተ የሚያመጣ አጥሚት ልስራለሆ የሚል ምን ላድርግልህ የሚል ሰውነታችሁን የሚደባብስ ሙቀታችሁን የሚለካ የልብ ጓደኛ ላለ የልባችሁን መርምሮ የሚናገር እንደ ሄርሜላ አይነት ጓደኛ ይስጣችሁ። በጣም ነው የሚያሳዝነው። የጓደኝነት ጥግ አሳይታችሁናል። በተለይ አቤላዬ እንዴት መልካም ሰው ነክ መልካም ሰው ጥሩ ሰው ማስመሰል የሌለብህ ውሸት የሌለብህ ንጹህ፣ እንዳንተ አይነት ንጹህ ሰው አይቻላቅም። እንደው እንደ ንጹህ ጽድት ያልክ በቃ የጓደኝነት ጥግ የሚታይብህ ጓደኛህን ወደ ጥሩ ነገር የምትመራ ምን ያህል እንዳንተ አይነት ጓደኛን ቢሰጠኝ ቢሰጠኝ። አብርሽ ደግሞ በጣም ነው የታመመው። በጣም ነው ያዘንኩ፣ በጣም ነው ያሳዘነኝ። እሩታዬ ባልሽ እየተሰቃየ ነው በአንቺ ናፍቆት፣ ባንቺ እሩታዬ፣ እባክሽን ተረጅው የኔ እናት ተረጅው፣ አብርሽን ታሟል ጥሩ ስሜት እየተሰማው አይደለም። ቤቱ ሊበላው ደርሷል። ቤቱ ሊበላይ ነው ብሏል። በቃ ሊበላው ደርሷል። ብቸኝነት እየጎዳው ነው ያለው ሩታዬ እና ማለት ነው ውዶቼ፣ ማሮቼ ግን ማለት ነው አረ፣ ደግሞ ኮሜንቱን ለቅሶ ቤት አደረጋችሁ። አይዟችሁ እንዴ! አብርሽ ይሻለዋል፣ ደህና ይሆናል። ከሆቴል እንኳንም ወጣ። ከዛች ሆቴል መውጣቱ በጣም ትልቅ ነገር ነው። ከሆቴል ወጥቶ ቤት መግባቱ፣ እንደ ድሮ ጫካ ብሄር ከየት ሊመጣ ነው እናንተ? ጫካ አሁን ክረምት ነው። ቅጠላ ቅጠል አለው፣ ውሃ አለ፣ ብዙ ነገር አለ ቅጣሉ ሽፍና አድርጎት አብርሽ ሁለት ቀን ሶስት ቀን እዛ ቢያደርግ ከየት ሊገኝ ነው? እስከ ዛሬ ጫካ ለጫካ ነበር የሚሮጠው ሲናደድ። አሁን በክብር ሆቴል ተከራይቶን ያለልን ከሆቴልም ደግሞ እነዚህ ደጋግ ጓደኞቹ አውጥተው መኖሪያ ቤት አስገብተውታል። መኖሪያ ቤት ከገባም በኋላ ብርድ ልብስ አለባብሰው ጭንቅላቱን በሻሽ ስር አድርገው ካሜራ ገጣጥ ነው በውጭም በግቢውም ሄርሜላን ደግሞ ምግብ አስቆጥረው እንድትመጣ እንድትጠይቀው፣ እንድትደባብሰው አደረጉ። ይሄ እኮ ትልቅ ነገር ነው። ምንድን ነው የሚያስለቅሳችሁ ኮሜንታተሮች? ይሄን ያክል የሩታና የአብርሽ ትዳር መፍረስ አስጨንቋችኋል፣ አስጨንቋችኋል ማለት ነው። አይዟችሁ፣ አትጨነቁ፣ ትዳር አልፈረሰም። ግን እኔ የምፈራው ግን ሰይጣን አንዳንድ ጊዜ በውስጥ ይገባል። በውስጥ ይገባል። ለህይወታችንም ለሁሉም ነገር ጥሩ ጥሩ ነገር እንመኝ። ሁሌ ትዳራችን ፈረሰ ሁሌ ሁሌ ሁሌ ሲባል ትክክለኛው መፍረስ እንዳይመጣ ነው እኔ የምፈራው ወደፊት የሩታና የአብርሽ ትዳር ወደፊት በትክክለኛው ነገር ተጣልተው እንዳይፈርስ እፈራለሁ። አሁን ግን የፈረሰም ትዳር የለም፣ ጸብም የለም። እናንተ ሰቡም እንዴ! ቆይ አቤላ ሙሸታም ነው፣ ብሩኬ ሙሸታም ነው ሄርሜድ ቻናሯን ለማሳደግ በእሷ ቤት ነው። ትናንትና የተለቀቀ ውሸት ነው። አብርሽም አልታመመም፣ ውሸት ነው። ረ እንደው ረተው እንደው አምላኪ ሆይ፣ እንደው እግዚአብሔር መስገን ሙሉ ጤና ሰታኝ እስካሁን አለው አንድ ቀንም በህመምኔ ታመምኩ ይንደነው እንደዚህ ሆንኩ አላቅም ግን ማንም እንደው ማን ይሆን እናንተ፣ እንደው ልክ ልካችሁን ነግሩ፣ አርፋችሁ እንድትቀመጡ የሚያደርጋችሁ ማን ነው? አሁን አብርሽ እንደው ረተው ረተው፣ አብርሽ ተው፣ ጥሩ አይደለም። እያደረግከው ያለው ነገር ጥሩ አይደለም። አብርሽ ተው። ሲቀጥል ደግሞ ጉንጭህን ስትነካካ በጣም ደስ ብሎሃል፣ አይደለም? በጣም ተደስተሃል እኮ። ነውር ነው፣ ነውር። ቤት ራሱ ሴት ማምጣት የለብም። እንደ ሩታ ከሄደች፣ ሩታ ሄርሜላን አትፈልጋትማ፣ አደለ እንዴ? ሄርሜላን አትወዳትማ፣ ለምንድ የምታመጣት ሄርሜላን? አቤላ አንተን፣ አደለ እንዴ? ምናምን። አቤላ ብቻውን አደለም፣ አንተም አለህበት፣ አንተም አለህበት ድራማው። ድራማ እየሰራ አደለ እንዴ? ለምን ይጓሻል? ሄርሜላም እንድታጎርሰው፣ እንድትነካካው በደንብ አድርጋ እንድታወራው ነው የተደረገው። ለምን ይዋሻል? ትችላላችሁ፣ ግን በጣም ጎበዝ ናቸው። እና እኔ ኮሜንታተሮች ግን በጣም ነው የምታናድዱኝ። በጣም ኢሞጁ ለቅሱ፣ አብርሽዬ፣ ልባችን ተሰብሯል፣ አብርሽ አሳዘን፣ አብርሽ ወንድሜ፣ የኔ የዋ፣ የኔ ደግ፣ የኔ እሩሩ። በእርግጥ አብርሽ የዋህነት ሊኖረው ይችላል፣ ግን እኔ በዚህ ልክ አታስመስሉ። እኔ እኮ እኔ ዩቲዩበሮች ብናስመስልም ለጥቅማችን ነው። እናንተ ግን ቆይ እንደ እውነቱ ጠፍቷችሁ ነው? ግን እንደው በዚህ ልክ የምታለቅሱት? ኧረ ተው፣ ኧረ ተው፣ ተው። እንደውም ለሩታዬ ነው ጸሎት የሚደረገው። በሰላም ተገላግላ በሰላም ለቤቷ እንድትበቃ ለሩታዬ ጸሎት አድርጉላት። አብርሽ ጋ ሄዳችሁ ከምትጸልዩ፣ ከምታለቅሱ ሩታዬ በማርያም እጅ ለተያዘችው እምቤት የድንግል ማርያም በሰላም እንድትፈታት ጸሎት ይደረጋል። በሰላም ትፍታሽ እያላችሁ እንጂ አብርሽ እግሩን ሶፋ ላይ ሳይቅሎ ለሚተኛው ለሚያድረው ምንም ላልሆነው ለሚያውደለድለው ለቅሱና ጸሎት ስለትምኮ ሳትሰብሏ ትቀሩም። እንደው እናንተ ኧረ፣ ተው! ጦር ነው፣ ጡር ነው። ጡር አለው እኮ ለሁሉም ነገር። እኔ መሀላችሁ በጣም ያስጠላኝ ነገር ቢኖር እምትምሉት መሀላ እንደ ፈጣሪ ፍረድ። እኔ ሌላ ምንም አልልም፣ ፈጣሪ ፍረድባችሁ። ዩቲዩበሮች በጣም እምታስጠሉት ለውሸት መሀላ እውነት እኔ አሁን በጣም የምወዳቸው የምከታተላቸው ድራማዎች አሉ፣ ኢትዮጵያ የሚሰሩ ማለት ነው። እና ሀረግ ድራማ አልቆ አሁን የመጣውን እንኳ አልከታተለውም እነ ሎሌት የሚሰሩበትን የበፊቱ ግን የፌት ነቤዝ ምናምን ምናምን ያሉበትን በጣም ነው የምወደው ድራማ። ያው ያናድዳችኋል የሚደረገው አንዳንድ ቦታ ላይ ምናምን፣ ግን ድራማን ድራማ ነው ብላችሁ በጉጉት ትጠብቁታላችሁ ደስ ብሏችሁ ማለት ነው። ከዛ ደግሞ ምንድን ነው ምንድነው ምሳሌ ምሳሌ የራሱ ደስ የሚል ድራማ በጉጉት ተጠብቁት አላችሁ። በቃ የሆነ ሰው ቢታሰር የሆነ ሰው የሆነ ነገር ቢደረግ እያላችሁ የምታስቡት ነገር። አሁን እነዚህ ልጆች ትዳራችን ተፈታ፣ ትዳራችን ሄደ፣ ለቅሶ ምናምን ምናምን ምንድን ነው? ቆይ እኔ አልገባኝ ነገር ወይንም አንድ ፊቱን እኔ እንደውም አንድ ፊቱን ድራማ ብጀምሩ ተከታታይ ድራማ ብጀምሩ ያዋጣችኋል ምክንያቱም ህዝቤ የእውነት መስሎት አያለቅስማ። ድራማን፣ ድራማ ነው ይላል። ፓርት ዋን፣ ፓርት ቱ፣ ፓርት ስር እየተባለ ተከታታይ ድራማ ገባችኋል። በዚህ ልክ ግን እናንተ እየዋሻችሁ ተመልካችን እያስለቀሳችሁ፣ የሚያለቅሱ ስላሉ ነው። እኔ አላለቅስም በበኩሌ። እኔ አንድ ቀን አንድ ቀን አልቅሻ አላቅም። ግን የምታለቅሱ ስላላችሁ ለእናንተ ማለት ነው እና ከባድ ነው። ብቻ እኔ ምን እንዳምላችሁ ሄርሜላን የምትሳደባላችሁ ደግሞ ሄርሜላ አንቺ እንትን አንቺ እኔ ሄርሜላን አልሰድባትም። በነገራችን ላይ በጣም እንትን መቸኝ። በጣም ጎበዝ ልጅ ናት። ስሬ የተባለችውን ስራ ነው የምሰራው። በነገራችን ላይ አሁን እኮ እውነት ስላልሆነ ምንም የሚያናድዳኝ ነገር የለም። እውነት ስላልሆነም ደግሞ አልሳደብም። ምክንያቱም ስሬ እንዲ ላይ እንዲህ አድርጌ እንደዚህ ሆኜ አብርሽን አሻሽው፣ አብርሽን አጉርሹ አብርሽን በቃ በደንብ አድርጎ የተሰጣት እንትን አለ፣ ምንድን ነው የሚባለው፣ የተጻፈላት ፊልም ሲሰሩ ምንድን ነው የሚባለው፣ ቤተሰብ ክራክተር ነው፣ አክተር የሚባል እነዛ፣ ማለት የተሰጣትን ነው የሚሰራው? እጅ ሌላ ነገር ከአብርሽ ጋር ግንኙነት ኖሯት ምናምን ምናምን አይደለም፣ በነገራችን ላይ እና ድርጌ የተባለችው ነው። ትናንት አብርሽ የሚያውቃል ጋቢውን ለባብሶ ጭንቅላቱን አስሮ ቁጭ ያለው ካሜራ እየጠበቀ ነው። አቤላም ጭንቅላቱን ይዞ ሲወዛገብ ብሮኬም እንደዛው። ሌቦች፣ ሌቦች፣ ሾካኮች። አብርሽ ያንተንና የሩታን ሕይወት የዘበራረቁ ትዳራችሁን ያለያዩቸው አቤላና ብሩኬ ናቸው ትላላችሁ? ደግሞ ኮሜንት ላይ ማለት ነው። ተካ ህይወታችሁ ሄርሜላ ትወጣ መች ገባች? ሄርሜላ እኮ አልገባችም። አብርሽ እኮ ስራ ነው እየሰራ ያለው ስራ የሚሰራው እኮ። ግን ክብር የሚባል ነገር የለም። በቃ ክብር። እኔ በነገራችን ላይ በክብሬ አልደራደርም። ስሬስ ማለት ነው በክብሬ በማንነቴ አልደራደርም። ቁም ነገር እነዚህ ክብር የላቸውም። አታዩም? እንዲያው ውብዬና ናይ ውብዬ ቀኗ ደርሷል፣ ልትወልድ ናሂ፣ ሌላ ሴት ይዞ መጥቷል። ለምን ይመስላቸዋል? ከእነ አብርሽ እያዩ እነ አብርሽ የሚሰሩትን ስራ አንድ ናቸው፣ አንድ ጀማ ናቸው እኮ ቤተሰብ፣ ዩቲዩበሮች፣ ኢትዮጵያ ያሉት ዩቲዩበሮች፣ ትልልቅ ዩቲዩበሮች አንድ ናቸው። እየተመካከሩ ነው የሚሰሩት። ውብያሁን እንደዚያ ግፍትጥ ብላ፣ ናሂ ሌላ ሴት ይዞ መጥቶ ያለውን ድራማ ዝም ብላችሁ ተከታተሉት። እውነት ይመስላችኋል? እነሱ ጋር ራሱ ሄዳችሁ የምታለቅሱ ልጆች አላችሁ። እውነት ይመስሏችሁ የምታለቅሱ ያችን ናህ መጣትን ሴት የምትሳደቧላችሁ። ምን ምንም በማታቀው ምንም በማታቀው ድራማ ድራማ ውስጥ አስገብተዋት ማለት ነው። እና ኃጢአት ባንገባ እኛ እራሱ ማለት ነው። ስድብ ራሱኮ በጣም ብልግና ነው። የምትሳደቡት ስድብ በተለይ ሴቶች ሴቶች ሆናችሁ አቤት የምትሳደቡት ስድብ እኔ የፈለገ ነገር የፈለገ ነገር ለምን እኔ ባብረው አተኛም እኔ ንቄ ጥያት ነው እንጂ መወጣ አልሳደብም። እኔ በነገራችን ላይ ስግንን የሚል ስድብ ነው የምትሳደቡት የሚያስጠላ ስድብ፣ ምንም በማታውቁት እኮ ነው። እኔ ለምን እንደሆነ አላውቅም፣ እናንተ እንደዛ የምትሆኑት ተመልካቾች እራሱ ማለት ነው ውብዬ ምስኪን የእኔ እናቴ እንዴ ራሷ፣ ውብዬ ራሱ እኮ እየሰራች ነው፣ ድራማዋ ራሷ እየሰራች ነው። ውብዬ በሰላም ተገላገ የኔ ቆንጆ በሰላም ተገላግለሽ ልጅሽን ለመሳም ያብቃሽ። ሩታም እንደዛው እንጂ ማለት ነው። ሁሉም የሚሰሩት ድራማ ነው። እና እናትጨነቁ ወዶቼ ማሮቼ ካላስ